ከቴክኖሎጂው ዓለም ያልራቀ ትውልድ መገንባት ዋነኛ ዓላማው ነው። የአይሲቲ ስርዓተ ትምህርት በኢንፎርሜሽን ቴክኖሎጂ መሰረታዊ ግንዛቤ በመፍጠር ተማሪዎችን ብቁና ተወዳዳሪ ማድረግም ሌላኛው ዓላማው ነው። የትምህርት አሰጣጥ ችግርና የግብት አቅርቦት እጥረት ግን ዘርፉ የሚፈተንበት ጉዳይ ነው የሚሉን ተማሪዎች ናቸው። አይደለም ሶፍትዌሩን ለማየት ይቅርና ሃርድዌር ኮምፖኔንቶቹን እንኳን ለመንካት እድሉን አናገኘም ነበር። ይሄ ማለት በተማሪውን ብዛት ሴም ታይም በጀትም በዚህም በዚህም ምክንያት ማለት ነው። ፕላስ ደግሞ ላብ አንድ ክፍል ብቻ ነበረ። አብዛኛውን ጊዜ ላይክ በግልና በሌላ አካባቢ ካልሆነ በስተቀር በመንግስት ትምህርት ቤት ላይ የአይቲ ክፍል በጣም አይገኝም። ክፍል እጥረት አለ። አቅርቦቱ የኮምፒውተሩ ምናምን ነገር ሁሉም የለምና ሀይ ስኩል ስንገባ የሆነ አዲስ ነው የሆነብን። መሽቶ በነጋ ቁጥር የተለያዩ የዲጂታል ቴክኖሎጂ ውጤቶች ዓለምን ማጥለቅለቃቸውን ተያይዘውታል። ታዲያ ከዘመነ ቴክኖሎጂ ጋር አብሮ መራመድ ካልሆነም በዘርፉ ከቀደሙት ላለመራቅ መስራት ግዴታ ይሆናል። ዲጂታል ኢትዮጵያ 2030 ስትራቴጂ በመተግበር ሂደት ውስጥ የምትገኘው ኢትዮጵያም በዚህ ልምምድ ውስጥ የነገ ሀገር ተረካቢ ትውልድን አልዘነጋችም። ሁሉም ተማሪ አክሰስ እንዲያገኝ ማለት ነው። ቁጥራችንን ለሁለት ይከፈላል። ከዛ በኋላ እየሄድን ላብ የማየት እድሉን እናገኛለት ማለት ነው። እዚህ ትምህርት ቤት ማዙ መያዝ በራሱ እሱ ራሱ አንዴ ራሱ ኢምፓክት አለው ማለት ነው። እሱን ነገር አዳፕት እንድናደርገው ረድቶናል። ከዛ ባለፈ ደግሞ ከዚህ በኋላ ፊውቸር ላይ ያው ይታወቃል። ኢንትራንስ አሁን በብዛት ኦንላይን እየተወሰደ ነው። እሱ ለእሱ እንድንዘጋጅ ራሱ እያደረገ ነው። ወይ ምሳ ሳት ላይ፣ ወይ ደግሞ ወደ ቢት ሰዓት አካባቢ ወደ አስር ሰት ለ ሞ በዛ ጊዜ ፍሪ ነው የሚሆነው። በዛ ጊዜ ነው የምንጠቀሙ አለ በዌብ ዲዛይን ኔትወርኪንግ እነዚህን እዚሁ ተምሮ እስከ 11ና 12 ተምሮ 12ኛ ክፍል ላይ ተመርቆበት ነው ሰርተፊኬት ይዘው የሚወጡት። ስለዚህ እንደ ሀገር ጥሩ እየተሰራ ነው ያለው። ዲጂታል ኢትዮጵያ በጣም ጥሩ ለውጥ እያመጣ ነው። ትምህርት ቤቶችም በጣም እየተሰራ ነው ያለው እኛ ጋር የትምህርት አሰጣጥ ስርዓቱን በዲጂታል ቴክኖሎጂ ለመደገፍ የሚደረገው ጥረት ተጠናክሮ ቀጥሏል። አስፈላጊውን ግብዓት በማሟላትና ምቹ መሰረተ ልማትን በመገንባት አይሲቲን ከትምህርት አይነት ባሻገር ለሌሎች የትምህርት አይነቶች አጋዥ ለማድረግ የሚሰራው ስራ ተጠቃሽ ነው። በዚህ ልክ ካንሰራፋ የስራ ኦፖርቹኒቲዎችንም አብዛኛውን ነገር በቃ ከኮምፒውተር ጋር ከቴክኖሎጂ ጋር የሚያያዝበት ሂደት ነው። ሰው እኛም ራሳችንን በደንብ እያዘጋጀን ነው ማለት ሞራሊም በደንብ በራሳችን እያዘጋጀን ነው ብዬ አስባለሁኝ። ያው እንግዳ ነገር አይሆንብንም። ተማሪው ኢንተረስት ይኖረዋል፣ ለመማርም ፍላጎት ይኖረዋል። ሶ ሀገራችን በደንብ በዚ አይነት ደረጃ እያደገች ትሄዳለች ማለት ነው። የተማረ ባይሲቲ የተማረ ህዝብ በጨመረው ቁጥር ሶ የሀገሪቷ እድገት እየጨመረ ይመጣል፣ በኢኮኖሚም ሆነው ማለት ነው። በነባሪ ትምህርት ተቋማት የኮምፒውተርና የኢንተርኔት አቅርቦቶችን ማጠናከር፣ በቀጣይ በሚገነቡ ትምህርት ቤቶች ደግሞ ሙሉ በሙሉ መሰረተ ልማት ማሟላት ትኩረት የተሰጠው ጉዳይ ነው። አይሲቲ እንደ ትምህርት ራሱን ችሎ ትምህርት ሆኖ እየተሰጠ ያለበት ሁኔታ አለ። ሁለተኛው ደግሞ አይሲቲ ለሌሎች ትምህርቶች አጋዥ ኢነብለር ሆኖ ለሌሎች ትምህርቶችን አጋዥ ሆኖ የቀረበበት ሁኔታ አለ። ተማሪዎች በሁለቱም አይነት መንገድ ተጠቃሚ እየሆኑ የመጡበት ሁኔታ አለና ይሄ እንግዲህ እንደ ሀገር ለተያዘው የዚህ የዲጂታል የሆነ መሰረተ ልማትን ሰርቪስን ከማስፋፋት ከ አኳያ ብቁ የሰው ኃይል ከመፍጠር አኳያ ራሱን የቻለ ትልቅ አስተዋጽኦ ይኖራል። የዲጂታል እውቀትና ክህሎትን ያልታጠቀ ትውልድ የሀገርን ኢኮኖሚ ሊደግፍ አይችልም። ለዚህም ነው ከትምህርት ተቋማት ጀምሮ ተማሪዎች በዲጂታል ስርዓት እንዲያልፉ በማድረግ ሀገር በዘርፉ ያላትን ተጠቃሚነት ለማስፋት እየተሰራ የሚገኘው ተማሪዎች ከአንድ ሴንትራል የዳታ ማዕከል የትምህርት ግብዓቶችን የሚያገኙበት ኔ ሰፖርት ቢፈልጉ ሰፖርት የሚያገኙበት አይነት አሰራር ተጀምሮ ተግባራዊ እየተደረገ ነው። ይሄ በትምህርት ሚኒስቴር ደረጃ ተሰርቷል። ትልልቅ ዳታ ሴንተሮች አሉ። ከፍተኛ ትምህርቱንም አጠቃላይ ትምህርቱንም ሊያግዙ የሚችሉ። እንደዚሁ ደግሞ በየክልል ደረጃ ደግሞ አነስ አነስ ያሉ የክልሉን ተግባራት ሊደግፉ የሚችሉ ከትምህርት ቤት እስከ ክልል ትምህርት ቢሮ ድረስ ያሉ ትልልቅ መሰረተ ልማቶች ኮኔክቲቪቲዎች፣ እየተሰሩ ያሉበት ሁኔታ ያለና